ብቻዬን አይደለም ያደረግኩት ነው የሚለው፣ ስሙት። እሷ ላይ ታቆምልኛለህ። ብቻውን እንዳደረገ የሚያደርግ እንስ ነው። ብቻዬን አይደለም ያደረግኩት ይላል። ከነ ማን ጋር ያደረግከው ተብሎ አይጠይቀውም። ዝርዝሩም እንዲነግረው አይፈልግም። እኛ ግን ከማን ጋር እንዳደረገው በዝርዝር እንዲነግረን እንፈልጋለን። እና ጠያቂው መልሶ ቢጠይቅልን ደስ ይለኛል። እና አልጠየቀውም። ከዛ ይላል ልጁ ይቀጥልና፣ ታዝዤ ነው ታዝዤ አድርግ ያለው ይላል። ማን ያዘዘ፣ ትእዛዙን ያወረደልን ማን ነው ተብሎ ይጠየቅ። ከዛ ሳትቆራረጡ ቆራረጡ ትነግሩናላችሁ ማለት ነው። ቀጥል

አስጠልቶኝ አሁን መጥቼ እጄን ለማን ሰጥቻለሁ? ይላል። ለመንግስት ሰጥቻለሁ። እነሱ ምን ብለው ነው እንትን ያሉት? አባረን አሳደን ይዘነዋል ነው ያሉት። ልጁ ግን ምንድን ነው የሚለው? በቀፋኑ ላይ ያለው ነገር አስጠላኝ፣ መጥቼ እጄን ለመንግስት ሰጥቻለሁ። መቼ ነው ሰጠው? ህዳር አምስት ህዳር አምስት እጁን ሰጥቷል። ከዛ ምን ይለዋል መርማሪው? እሱማ ጥሩ አደረክ፣ በጣም ጥሩ ነው እሱ ማረግ በጣም ጥሩ ነው ይለዋል። እንስማው ይላል እንግዲህ ያው ይጠይቀዋል። ፋኖ ከነበርክ የት ነበርክ የሚለውን በኋላ ነው የሚያመጣው። የሸዋ ፋኖ ነው፣ ሸዋ ከሆነስ አፋድ ነው ወይስ አፋባ? የወሎ ፋኖ ነው፣ ወሎ ከሆነ አፋድ ነው ወይስ አፋባ? የጎንደር ፋኖ ነው፣ የጎንደር ከሆነ አፋድ ነው ወይስ አፋባ? ጎጃም ከሆነ የጎጃም ፋኖ አፋባ ነው ወይስ? አፋድ ምክንያቱም ጎጃምም ቢሆን ጎጃም ውስጥ የሉም እንጂ የነ መቶ አለቃ ማስረሻ ሰጤ ያው አፋድ ስለሚባል በጎጃም ስለሚንቀሳቀስ ማለት ነው። እና እነዚህም ያብራራልናል ብለን ስንጠብቅ ልጁ ራሱ ይጠይቀዋል ማለት ነው። ወገንህን ወገንህን ይለውና ይጠይቀዋል። ቀጥል እንደው ጥላት እንኳን ተወቅቶ የተማረቀው እንግዲህ ድረ ማረልንቶ الناس ይወድሙና ወልድ መግራስ ነው ያዝ ያዝ እንግዲህ ይሄን የሚጠይቀው ወይ መከላከያ ነው ወይ የመንግስት አካል ነው ማለት ነው። ትግራይ ላይ ወስዶ እነዛን የማህበረ ደጉዬ ሰዎች በለው አጽዳው እያለ ጥይት ተለማመጅበት መግደል ተለማመጅ እያለ ገደል ተራራ ገደል ሲከት የነበረ መከላከያ እነዛን የትግራይ ወጣቶች አጋድሞ ቤንዚል እያል ከፈከፈ አቃጥለ ሲል የነበረ አሁን እንኳን እዚህ በኋላ ላይ አንድ ቪዲዮ ያሳያችኋለሁ። ጎጃም ውስጥ ወጣቶችን ሰብስቦ ፎቶ ላያቸው ላይ እየረገጡ የሚነሱ የገደሉትን ይሄን መከላከያ የገደሉት እንኳን ተይዘው በትግራይ ቴሌቪዥን እኮ ቀርቧል፣ ያለ ይህን ያደረገው ሰው ተይዞ ቀርቧል። ይህን ያደረገው ማን እንዳዘዘው ከየት እንደወረደ ምናምን ይተናግሯል። መከላከያ ሞራል አለው ወይ? በወለጋ ኦሮሞዎችን በታች በደቡብ በአጠቃላይ በኢትዮጵያ ውስጥ መከላከያው እየሰራ ያለውን ነገር እያለ በወገኔ ላይ በወገኔ ላይ ይላል። አሁን ሰከላ ላይ ያንኑ ለህዝብ አጋድሞ ያረደው መከላከያው፣ መከላከያው በድሮን የሚጨፈጭፈው በገበያ ቦታ ላይ ምን ላይ ምን ላይ የሚጨፈጭፈው በቤተ ክርስቲያን በመልክ የሚጨፈጭፈው መከላከያው ነው አሁን ሞራል ኖሮት እንዲህ አይነት ሰቀቀን ሲቃወም ይገርማል። ይቀጥላል። ልጁ እሺ የት ነው ሀገር አንተ ይለዋል። ያዝ ያዝ ያዝ ያዝ አሁን ወደ ጨዋታው ልመጣ ነው። የት ነው ሀገር አንተ አለው። የተያዘው የት ነው ድላንታ እንትን ደውጎን ደውወሉ። ሀገርህ የት ነው አለው። ሸዋ ልብ በሉ እንግዲህ የወሎ ፋኖዎች ወሎ ናቸው ያሉት፣ የጎንደር ፋኖች ጎንደር ነው ያሉት፣ የጎጃም ፋኖዎች ጎጃም ነው ያሉት። ሸዋ የገቡ የጎንደር ፋኖዎች አሉ። ከዛ ደግሞ ሌላውን ለመርዳት ይሄዷሉ እነማን እንደሚረዱ በኋላ አሳያቸዋለሁ። ከዛ ሸዋ የት ነው ሀገር አንተ ሲለው እኔ ሸዋ ነው አለ። ሸዋ የት ማን የሚባል ቦታ ይለዋል። መሀል ሜዳ ይላል እዛ የነበርኩት ጋር ነበርክ አይደል ይለዋል። ይ ምን ይለዋል መጀመሪያ አዲስ ልክ እዛ የነበሩ ጋር ነበርክ አይደል ይለዋል። ልጁ ለማስረዳት ይፈልጋል። በፊት መጀመሪያ አዲስ ብሎ ሲጀምር ጣልቃ ይገባውና ያቋርጠዋል። ክረምት ነበር ከዚያ ይለዋል ልጁ ይቀጥልና፣ አይ አዲስ ገብቼ ወገሬ የሚባል ቦታ አለ ይልና መናገር ሲጀምር ደግሞ ጠያቂው አሁንም ጣልቃ ይገባና ያቋርጠዋል። ልጁ ግን ይናገራል። መከታው ጋር ማለት ነው ብሎ ሲናገር አሁንም ጠያቂው ተደርቦ ያስቆመዋል። አምጣልኝ አዲስ ገብቼ

እዛ ካሰግድ ጋር ውጊያ ነበር ብሎ ይናገራል። ጣ የመከታው ሰው ነው። አቤት ቴክኒሽያኑ ያንን የእኛ እንትኖች እኮ ኦሮሞዎች ናቸው፣ ስናይፐር ተኳሾቹ ኦሮሞዎች ናቸው የሚለውን የአቤ ጢሞን ብታመጣልኝ እዚህ ጋር ስምም ይሆን ነበር። በቃ ለቅ ዘመናት ምጮህበት ነገር ይሄ ነው። ስለዚህ ልጁ መከታው ጋር ነበር። ከዛ በኋላ አቋረጠው አቋርጦት ያቋርጠዋል። ልጁ ይናገራል መከታው ጋር ማለት ነው ብሎ ሲናገር አሁንም ጠያቂ ተደርጎ ይገባበትና እዚያ ነበርን እኛ ስለምናውቅ ተከትላችሁ ነው ዞረን ይመጣል ይላል። እኛ እዚያው ነበርን ይለዋል። ያያችሁት ቢንጎ ማለት እዚህ ጋር ነው። አገኘ ነው ማለት ነው። የፋኖ ትግል ቅዱስ ነው የምንለው ከዚህ የተነሳ ነው። የፋኖ ትግል ገና ተአምር የሚያሳየንም ከዚህ የተነሳ ነው። የፋኖ ትግል እሳተ ጎሞራ ነው የምንለው ከዚህ የተነሳ ነው። አመሰግናለሁ። ያዝልኝ፣ ታመጣልኛለህ፣ ታመጣልኝ። እሳተ ጎሞራ ነው ማስቆም አይቻልም። መለኮታ ይገዛ ያለው ነው የምንለው ለዚህ ብዬ ሁል ጊዜ የምናገረው ዝም ብዬ አይደለም። የፋኖ ትግል በራሱ ጊዜ እየጠራ እየጠራ የሚመጣ ቅዱስ ትግል ነው። ቆሻሻውን ሁሉ የንጹሐን አምላክ እያጠራ እያጠራው እንደምንጭ ውሃ ኩል እያለ የሚቀጥል ያድርገዋል ብዬ የምለው ለዚህ ነው። ከዛ ልጁ ምን አለ መከታው ጋር መከታው መሀል ሜዳ መከታው ጋር አለ። ከዚያ ቀጥሎ ይህንኑ ቀጥል ቀጥል፣ ልብ ብላችሁ ተከተሉት። ያስቆሟል ምን አለ? ከዚያ እርስ በእርስ አሰግድ ገውጌ ነበርና ነው። አሁንም ጠያቂው ጣልቃ ይገባና ምን ይለዋል? ልጁን ያቋጥሏል። እናውቃለን፣ ተወሱን፣ ተወሱን እናውቃለን ይሏል። ልጁ ይቀጥላል አረመኔው እርስ በርስ አንዋጋም፣ ልጁ ማለት ነው። አንዋጋም ብሎ አንዋጋም ብዬ ብሎ ሲናገር ጠያቂው አሁንም ጣልቃ ይገባል። ከአሰግድ ጋር ስላለው ከአሰግድ ጋር አይደለም፣ ከአሰግድ ጋር አይደለም የተዋጋችሁት ይላል። ምክንያቱም መከታው የማን እንደሆነ ይታወቃል። መከታው ምን እንደሆነ ይታወቃል። ምን እየሰራ እንደሆነ ይታወቃል። አሰግድ እንዴት እንዳሳደዱት አሰግድን እንዴት እንትን እንዳዋረዱት አሰግድን በቤቱ ሄደው እንዴት እንዳደረጉት ታውቁታላችሁ። ሁላችሁ ሁላችሁ የምታውቁት ነው። የብልጽግና ወኪሎች በነ ፓስተር ዮናስ የፖለቲካ ጉዳዩን የመከታው የፖለቲካ ጉዳይ ኃላፊ እኮ ፓስተር ዮናስ ነው። ፓስተር ዮናስ እስክንድር የተቀበጠበት ቦታ ነው። ለማን እንደሚሰራ እንዴት እንደሚሰራ የታወቀ ጉዳይ ነው። ከዛ ካሰግድ ጋር አይደለም ይለዋል። ልጁ ነው የሚናገረው ኢንተርቪው የሚሰጠው እሱ የሚጠየቀው እሱ። አይቻል አይቻል። ከአሰግድ ጋር አይደለም። ቀጥል ስማው፣ አጫውተው። ወደኋላ ወደኋላ ወደኋላ አልሰግደ ደስ አለኝ በል እነሱ መምታት የፈለጉታል ማስተኮር የፈለጉታል። ወሎ የወሰዱት ለወንጀል ነው። ወሎ የሄደው ለወንጀል ነው፣ ለማረድ ነው። አሁን ደቡብ ጎንደር እሁድ መጣበታለሁ አለው። ያልኳችሁ እንዴት ተሰግዝገው እንደገቡ የሰለጠኑ የሰለጠኑ እንዴት ሰውን እንደሚገሉ እንዴት ሰውን እንደሚዘርፉ። እናት ልጄን አላስነካም ልጄ ቆራቢና ድንግልናት ክብረ ንጽህና ያላት ታዳጊናት ገና ልጅናት ልቀቁልኝ ሲሉ እንደ ፋኑ አጎፍሮ አጎፍሮ ማለት ነው። መከላከያው አምስት ኪሎ ሜትር ላይ እዛጋ ቁጭ ውለያቸዋል። እነሱ ገብተው የፈለጉትን ገለው የፈለጉትን ደፍረው እናትየዋን እዛው በጥይት መትተው እናትየዋን በጥይት መትተው ከዛ ልጅቷን ደግሞ ተፈራርቀው ደፍረው የሆነ ቤት በር ላይ ጥለዋት፣ ሂጂ እናትሽን ቅበሪ። ተመልከቱ፣ ይሄ አማራ ስነ ልቦና አይደለም። አማሮች አይደሉም። አማሮች አይደሉም። ቪዲዮ ነው የምንሄደው አሁን ያን እጅ የሚቆረጠው ምናምን። እናንተ ስላያችሁት ይበቃል እንግዲህ ናትናኤል በቁጥጥር ስር ውሎ አላለ እንግዲህ። እጅ የሰጠው ሰውዬ በሰላም እጁ የሰጠ ሰውዬ ይታያችሁ። የሰው እጅ ቆምጦ፣ ከዛ ያንን በቪዲዮ ቀርጾ፣ ከዛ ያንን በእጁ ይዞ፣ ከዛ በኋላ በቃ እኔ ለመንግስት እጄን ልስጥ ብሎ እጁን ሰጠ። የአማራ ህዝብ በታሪኩ በገዛ ልጆቹ እንዲህ ዓይነት ግፍ ተፈጽሞበት አያውቅም። የዚህ ነውረኛ ልጅ ቪዲዮ የማየት ብርታቱ ካላችሁ በመጥረቢያ ምን እንዳደረገ ተመልከቱት። ቴሌግራሜ ላይ ለጥፌዋለሁ። ደቡብ ወሎ ዞን ወረይል ወረዳ የመንግስት ደጋፊ ነው በሚል እንደመጋዱ እንጨት ክቡር የሆነውን የሰው ልጅ በግፍ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮን የቆረጠ ደመኛ፣ የአማራ ህዝብ ጠላት ጽንፈኛ በመንግስት የፀጥታ ኃይሎች ቁጥጥር ስር ውሏል። ይህ ሰው በላ ዘራፊ፣ ሌባ ስብስብ ይዘገያል እንጂ ከያለበት ተለቅሞ ይያዛል ብሎ ነው የያዘው። እዛ ያኛው ሲመታበትና እንትን ሲል ቪዲዮ አለኛል እና ቪዲዮውን ደግሞ በምታዩት መልኩ ለጠፈው ማለት ነው። ቪዲዮውን ማየት ትችላላችሁ። ቪዲዮውን ፎቶውን፣ ለጠፈ ብልጽግና ትደግፋለህ በሚል እጅ ቆርጦ የጣለው የፋኖ አባል አረመኒያዊ ስራ ለማስተዳደር የሄዱ ሰዎች በጣም ያስቁኛል። ነገር ግን ተይዟል። ቪዲዮውን አይታችሁ ፍረዱ አለን እና ቪዲዮውን ሰጠን ማለት ነው። እዛ ካመጣሽ ማርያም ታምጣሽ አለና ቪዲዮን ወደ ማየት እንገባለን። ወደ ቪዲዮውን ወደ ማየት እንገባለን። እንግዲህ እጁን በካቴና ታስሯል። ለናትናኤል የተሰጠው እንደምታዩት አንድ ዙር እንሰማውና ከዛ ቃል በቃል ወደ መተንተኑ እንሄዳለን ማለት ነው። ጥያቄ ነው የምንጠይቀው። ምንም ምንለው በነገራችን ላይ ይሄን የፈጸመው ሰው ፋኖም ቢሆን ሚኒሻም ቢሆን ፖሊስም ቢሆን ወታደርም ቢሆን እንዲህ አይነት ግፍ የፈጸመ እንዲህ አይነት አረመኔያዊ ስራ የሰራ ሰው ዳኞች በአስቸኳይ ተቋቁሞ የህግ ስርዓት መጠበቅ ስላለበት ማለት ነው ዳኞች በአስቸኳይ ተቋቁሞ ችሎት ተቋቁሞ በቴሌቪዥን ቀጥታ ህዝብ እያየ፣ አለም እያየ እንደ ሳውዲ አረቢያ አይደለም በሰይፍን በሉት፣ አጠልጥላችሁም ስቀሉት። የአማራ ፋኖ እንዴት ወታደሮችን እንደሚንከባ የአማራ ፋኖ የተያዙትና የተማረኩት ያውቃሉ። እንዲህ ጠባይ እንዲህ አይነት ነገር የለም። ከተገኘ ግን የሰው ስብስብ ነውና ሰው ውስጥ ያለ አውሬ ነውና ከተገኘ ግን አደለም ፋኖቹ አርበኛ ዘመነ ቢሆን አርበኛ ሐብቴ ቢሆን አርበኛ ምሬ ቢሆን አርበኛ ደሳለኝ ራሱ ቢሆን በአደባባይ ይሰቀሉ፣ በአደባባይ ይገደሉ። አረመናዊ ድርጊት የሚፈጽም ማንም አካል ምህረት አይገባው። ያውም በንጹሃን ላይ ጭካኔ የተሞላበት ስራ የሚሰራ ማለት ነው። ግን ይሄንን ጉዳይ ለማስተባበል የሚመጣው አካል ሌላ። እኔ ደግሞ የማይበት አይን አለኝ። እኔ የማይበት አይን አለኝ ለራሴ የተሰጠኝ ማለት ነው። እኔ የማይበትን አይን ደግሞ ራሱ ይመሰክራል። እንዴት እንደማየው እንዴት እንደማየው ይመሰክራል። ለምሳሌ ጌታቸው ረዳ በዛ በጦርነቱ ወቅት መልካም የሆነውን ውሸት ይሄ የምለውን ነገር አይቶ ለጋዜጠኞች ቃለ መጠየቅ ሲሰጥ ታስታውሳላችሁ። ሁላችሁ ማለ ሁላችሁም ታስታውሳላችሁ። ጌታቸው ረዳ አሁን በማዲ በኩል እዛ ሄዶ እንግሊዝ ላይ እንትን ያለው አመጣኸው አመጣኸው፣ ቴክኒሽያን ጌቾ እንዲህ ይላል። እስቲ እንስማ። ጌቾ ሰፈራቸው እኔ ቲቪ አለው አንዳንዴ ማለት

ገጀራ ቆርጦ ሰው፣ ከዛ እጁን ይዞ አስረከቡ። በገጀራ የቆረጠው ሰው እዛ ኢንተርቪው ላይ እንኳን አይተለቀቁም ማለት ከዛ ማርኮ እንደገና አስረከቡ። አንዱ ነው ምረጥ ያለበት፣ ወይ ገለውታል ወይ ማርኮታ ነው። አሁን ከዚህ አይነት ተረት ማን ያሳምናል? እንደሚሉት ግራ በባዶ ሀያ አምስት ሰው ማረከ፣ አንድ ሴትዮ ሁለት ዶሽቃ ማረኩ ምናምን ተረቶች የእጅ ሞቅ ብሏታል ያስታውቃል። ፊቱ ሞቅ ያለነ ፀሐይ ነበር ማለት ነው። በወቅቱ ግን እኔ የማይበትን አንግል በጣም ያውቃል። ይህንን ቁጭ ብለው የሚሰሙት እዚህ እንደ ቲክቶክ ላይ እንደሚሰድቡኝ ሳይሆን እንዴት ነው ያየው እንዴት ነው የተመለከተው ብለው እኔን ቁጭ ብለው የሚሰሙ ሰዎች አሉ፣ ከላይ ጀምሮ እስከታች ማለት ነው። እና እኔ መልዕክቴ ለነሱ ነው። አሁን ቲክቶክ ላይ ለሚሳደበው እኔ ምንም ምላሽ የምሰጠው የለም። እና ናቲ ይሄንን ልጅ ያመጣውና ስሙት አለን። ከዛ እኔ ደግሞ ከጀርባ ነው የማየው፣ እንደ ኤክስሬ ነው፣ ቆዳውን አልፌ ነው እና የማየው። እሺ ልስማው ብዬ ቀጥታ ወደ መስማቱ አንድኛው ሰምተ ነው እንምጣ። ልጁን ይዘውታል። እሺ ይህንን ማረጋሽ

እንትኑን ተመልከቱት። መርማሪው፣ ጠያቂው፣ መከላከያው የፈለገው ነገር ነበረ። እግዚአብሔር ግን የአማራ ፋኖን ትግል ነፃ ያወጣ ዘንድ እቺ እንትን እንድትወጣ ተናገረ ማለት ነው። ከመጀመሪያውን ጀምር ብቻዬን አይደለም ያደረኩት ነው የሚለው፣ ስሙት። እሷ ላይ ታቆምልኛለህ። ብቻውን እንዳደረገ የሚያደርገው እንስማው። ነው ብቻዬን አይደለም ያደረግኩት ይላል። ከነ ማን ጋር ያደረግከው ተብሎ አይጠይቀውም፣ ዝርዝሩም እንዲነግረው አይፈልግም። እኛ ግን ከማን ጋር እንዳደረገው በዝርዝር እንዲነግረን እንፈልጋለን፣ እና ጠያቂው መልሶ ቢጠይቅልን ደስ ይለኛል፣ እና አልጠየቀውም። ከዛ ይላል ልጁ ይቀጥልና ታዝዤ ነው ታዝዤ አድርግ ያለው ይላል። ማን ያዘዘ ትዕዛዙን ያወረድል ማን ነው ተብሎ ይጠየቅ። ከዛ ሳትቆራረጡ ትነግሩናላችሁ ማለት ነው። ቀጥል

አስጠልቶኝ አሁን መጥቼ እጄን ለማን ሰጥቻለሁ ይላል ለመንግስት ሰጥቻለሁ። እነሱ ምን ብለው ነው እንትን ያሉት? አባረን አሳደን ይዘነዋል ነው ያሉት። ልጁ ግን ምንድን ነው የሚለው? በቀፋኑ ላይ ያለው ነገር አስጠላኝ፣ መጥቼ እጄን ለመንግስት ሰጥቻለሁ። መቼ ኔ ሰጠው? ህዳር አምስት ህዳር አምስት እጁን ሰጥቷል። ከዛ ምን ይለዋል መርማሪው? እሱማ ጥሩ አደረክ፣ በጣም ጥሩ ነው እሱ ማረግ በጣም ጥሩ ነው ይለዋል። እንስማው ይላል እንግዲህ፣ ይጠይቀዋል። ፋኖ ከነበርክ የት ነበርክ የሚለውን በኋላ ነው የሚያመጣው። የሸዋ ፋኖ ነው፣ ሸዋ ከሆነስ አፋድ ነው ወይስ አፋባ? የወሎ ፋኖ ነው፣ ወሎ ከሆነ አፋድ ነው ወይስ አፋባ? የጎንደር ፋኖ ነው፣ የጎንደር ከሆነ አፋድ ነው ወይስ አፋባ? ጎጃም ከሆነ የጎጃም ፋኖ አፋባ ነው ወይስ አፋድ። ምክንያቱም ጎጃምን ቢሆን ጎጃም ውስጥ የሉም እንጂ የነ መቶ አለቃ ማስረሻ ሰጤ ያው አፋድ ስለሚባል በጎጃም ስለሚንቀሳቀስ ማለት ነው። እና እነዚህም ያብራራልናል ብለን ስንጠብቅ ልጁ ራሱ ይጠይቀዋል ማለት ነው። ወገንህን ወገንህን ይለውና ይጠይቀዋል ይካተል እንደው ጥናት እንኳን ከወቅቱ የተማረ ግን እንግዚ ድረግ ማለት ያዝ ያዝ። እንግዲህ ይህን የሚጠይቀው ወይ መከላከያ ነው ወይ የመንግስት አካል ነው ማለት ነው። ትግራይ ላይ ወስዶ እነዛን የማህበረ ደጉ ሰዎች በለው አጽዳው እያለ ጥይት ተለማመድበት መግደል ተለማመድ እያለ ገደል ተራራ ገደል ሲከት የነበረ መከላከያ፣ እነዛን የትግራይ ወጣቶች አጋድሞ ቤንዚን እያርከፈከፈ አቃጥለ ሲል የነበረ አሁን እንኳን እዚህ በኋላ ላይ አንድ ቪዲዮ ያሳያችኋለሁ። ጎጃም ውስጥ ወጣቶችን ሰብስቦ ፎቶ ላያቸው ላይ እየረገጡ የሚነሱ የገደሉትን የሚያደርግ ይሄን መከላከያ፣ የገደሉት እንኳን ተይዘው በትግራይ ቴሌቪዥን እኮ ቀርቧል፣ ያለ ይህን ያደረገው ሰው ተይዞ ቀርቧል። ይህን ያደረገ ማን እንዳዘዘው ከየት እንደወረደ ምናምን ተናግሯል። መከላከያ ሞራል አለው ወይ? በወለጋ ኦሮሞዎችን በታች በደቡብ በአጠቃላይ በኢትዮጵያ ውስጥ መከላከያው እየሰራ ያለውን ነገር እያለ በወገኔ ላይ በወገን ላይ ይላል። አሁን ሰከላ ላይ ያንን ሁሉ ሕዝብ አጋድሞ ያረደው መከላከያው፣ መከላከያው በድሮን የሚጨፈጭፈው በገበያ ቦታ ላይ ምን ላይ ምን ላይ የሚጨፈጭፈው በቤተ ክርስቲያን በመድፍ የሚጨፈጭፈው መከላከያው ነው። አሁን ሞራል ኖሮት እንዲህ አይነት ሰቀቀን ሲቃወም ይገርማል። ይቀጥላል። ልጁ እሺ የት ነው ሀገርህ አንተ? ይለዋል። ያዝ ያዝ ያዝ ያዝ። አሁን ወደ ጨዋታው ልመጣ ነው። የት ነው ሀገርህ አንተ አለው። የተያዘው የት ነው ድላንታ እንትን ደውጎል ደውወሉ ሀገርህ የት ነው አለው። ሸዋ ልብ በሉ እንግዲህ የወሎ ፋኖዎች ወሎ ናቸው ያሉት፣ የጎንደር ፋኖች ጎንደር ነው ያሉት፣ የጎጃም ፋኖዎች ጎጃም ነው ያሉት። ሸዋ የገቡ የጎንደር ፋኖዎች አሉ። ከዛ ደግሞ ሌላውን ለመርዳት የሄዱ አሉ። እነማን እንደሚረዱ በኋላ አሳያቸዋለሁ። ከዛ ሸዋ የት ነው አገር አንተ ሲለው እኔ ሸዋ ነው አለ። ሸዋ የት ማን የሚባል ቦታ አይለዋል? መሀል ሜዳ አይላል እዛ የነበሩት ጋር ነበርክ አይደል? ይለዋል። እንግዲህ ስሙት ስሙት። አሁን ተመልከው ምን ይለዋል። መጀመሪያ አዲስ ልክ እዛ የነበሩት ጋር ነበርክ አይደል? ይለዋል። ልጁ ለማስረዳት ይፈልጋል። በፊት መጀመሪያ አዲስ ብሎ ሲጀምር ጣልቃ ይገባውና ያቋርጠዋል። ክረምት ነበር ከዚያ ይለዋል። ልጁ ይቀጥልና አይ አዲስ ገብቼ ወገሬ የሚባል ቦታ አለ ይልና መናገር ሲጀምር ደግሞ ጠያቂው አሁንም ጣልቃ ይገባና ያቋርጠዋል። ልጁ ግን ይናገራል። መከታው ጋር ማለት ነው ብሎ ሲናገር አሁንም ጠያቂው ተደርቦ ያስቆመዋል። አምጣልኝ አዲስ ነበር መከታው ጋር ነበር ሲለ ነበር ተከትላቸውን የመጣ ነው ምናምን ላል። እዛ ካሰግድ ጋር ውጊያ ነበር ብሎ ይናገራል። የመከታው ሰው ነው። አቤት ቴክኒሽያኑ ያንን የእኛ እንትኖች እኮ ኦሮሞዎች ናቸው። ስናይፐር ተኳሾቹ ኦሮሞዎች ናቸው የሚለውን የአቤ ጢሞን ብታመጣልኝ እዚህ ስምም ይሆን ነበር። በቃ አለቀ። ዘመናት ምጮህበት ነገር ይሄ ነው። ስለዚህ ልጁ መከታው ጋር ነበር ከዛ በኋላ አቋረጠው አቋርጦት፣ ያቋርጠዋል። ልጁ ይናገረ መከታው ጋር ማለት ነው ብሎ ሲናገር፣ አሁንም ጠያቂ ተደርበው ይገባበትና እዚያ ነበርን እኛ ስለምናውቅ ተከትላችሁ ነው ዞረን ይመጣል ይላል። እኛ እዚያው ነበርን ይለዋል። ያያችሁት፣ ቢንጎ ማለት እዚህ ጋር ነው። አገኘ ነው ማለት ነው። የፋኖ ትግል ቅዱስ ነው የምንለው ከዚህ የተነሳ ነው። የፋኖ ትግል ገና ተአምር የሚያሳየንም ከዚህ የተነሳ ነው። የፋኖ ትግል እሳተ ገሞራ ነው የምንለው ከዚህ የተነሳ ነው። አመሰግናለሁ። ያዝልኝ፣ ታመጣልኛለህ፣ ታመጣልኛለህ። እሳተ ገሞራ ነው ማስቆም አይቻልም። መለኮታ ይገዛ ያለው ነው የምንለው ለዚህ ብዬ ሁል ጊዜ የምናገረው ዝም ብዬ አይደለም። የፋኖ ትግል በራሱ ጊዜ እየጠራ እየጠራ የሚመጣ ቅዱስ ትግል ነው። ቆሻሻውን ሁሉ የንጹሐን አምላክ እያጠራ እያጠራው እንደምንጭ ውሃ ኩል እያለ የሚቀጥል ያደርገዋል ብዬ የምለው ለዚህ ነው። ከዛ ልጁ ምን አለ መከታው ጋር መከታው መሀል ሜዳ መከታው ጋር አለ። ከዚያ ቀጥለው ይህንኑ ቀጥል ቀጥል፣ ልብ ብላችሁ ተከተሉት። ያስቆመዋል ምን አለ? ከዚያ እርስ በእርስ አሰግድ ገውጌ ነበር። አሁንም ጠያቂው ጣልቃ ይገባና ምን ይለዋል? ልጁን ያቋጥሏል። እናውቃለን፣ ተወሱን፣ ተወሱን እናውቃለን ይለዋል። ልጁ ይቀጥላል አረመኔው እርስ በርስ አንዋጋም፣ ልጁ ማለት ነው። አንዋጋም ብሎ አንዋጋም ብዬ ብሎ ሲናገር ጠያቂው አሁንም ጣልቃ ይገባል። ከአሰግድ ጋር ስላለው ከአሰግድ ጋር አይደለም ከአሰግድ ጋር አይደለም የተዋጋችሁት ይላል። ምክንያቱም መከታው የማን እንደሆነ ይታወቃል። መከታው ምን እንደሆነ ይታወቃል። ምን እየሰራ እንደሆነ ይታወቃል። አሰግድን እንዴት እንዳሳደዱት፣ አሰግድን እንዴት እንትን እንዳዋረዱት፣ አሰግድን በቤቱ ሄደው እንዴት እንዳደረጉት ታውቁታላችሁ። ሁላችሁም ሁላችሁም የምታውቁት የብልጽግና ወኪሎች በነ ፓስተር ዮናስ የፖለቲካ ጉዳዩን የመከታው የፖለቲካ ጉዳይ ኃላፊ እኮ ፓስተር ዮናስ ነው። ፓስተር ዮናስ እስክንድር የተቀበጠበት ቦታ ነው። ለማን እንደሚሰራ እንዴት እንደሚሰራ የታወቀ ጉዳይ ነው። ከዛ ከአሰግድ ጋር አይደለም ይለዋል። ልጁ ነው የሚናገረው ኢንተርቪው፣ የሚሰጠው እሱ፣ የሚጠየቀው እሱ። አይቻል ካሰግድ ጋር አይደለም። ቀጥል ስማው፣ አጫውተው ወደኋላ ወደኋላ አሰግደ፣ ደስ አለኝ በል። እነሱ መምታት የፈለጉታል፣ ማስተኮር የፈለጉታል። ወሎ የወሰዱት ለወንጀል ነው። ወሎ የሄደው ለወንጀል ነው፣ ለማረድ ነው። አሁን ደቡብ ጎንደር እሁድ መጣበታለሁ ያልኳችሁ፣ እንዴት ተሰግዝገው እንደገቡ የሰለጠኑ የሰለጠኑ እንዴት ሰውን እንደሚገሉ እንዴት ሰውን እንደሚዘርፉ። እናት ልጄን አላስነካም፣ ልጄ ቆራቢና ድንግልናት ክብረ ንጽህና ያላት ታዳጊ ናት፣ ገና ልጅ ናት፣ ልቀቁልኝ ሲሉ እንደ ፋኑ አጎፍሮ አጎፍሮ ማለት ነው። መከላከያው አምስት ኪሎ ሜትር ላይ እዛጋ ቁጭ ብሎ ያቸዋል። እነሱ ገብተው የፈለጉትን ገለው፣ የፈለጉትን ደፍረው፣ እናትየዋን እዛው በጥይት መተው፣ እናትየዋን በጥይት መጥተው፣ ከዛ ልጅቷን ደግሞ ተፈራርቀው ደፍረው የሆነ ቤት በር ላይ ጥለዋት፣ ሂጂ እናትሽን ቅበሪ። ተመልከቱ፣ ይሄ አማራ ስነልቦና አይደለም። አማሮች አይደሉም፣ አማሮች አይደሉም።